አርዕስተ ዜና በደቡብ ኢትዮጵያ ክልል ሰላምን በማስቀጠል ለህብረተሰቡ ጥያቄ ምላሽ መስጠት ተጠናክሮ እንደሚቀጥል ተገለጸ። 1446ኛው የኢድ አልአድሃ አረፋ በዓል በአርባ ምንጭ ከተማ ተከበረ። ኢትዮጵያ ውስጥ ያለው እድገት ሳይሆን ተአምር ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ከውጭ ትራምፕና ዢ የሀገራቸውን የንግድ ውጥረት ተነጋግረው ለመፍታት ተስማሙ የሚሉት የሳቱ አበይት ጉዳዮች ናቸው። ሰላም ጤና ይስጥልን። የተወደዳችሁ ተመልካቾቻችን ለመላው የእስልምና እምነት ተከታዮች እንኳን ለ1446 ተኛው የአረፋ በዓል በሰላም አደረሳቸው እያለን ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን የሰዓቱን ዜና 42ን ቀደም ሲል ባስተዋወቅኳችሁ አበይት ጉዳዮች እንሆ ጀምረናል። በዜና ውጃችን የስፖርት እናም የቢዝነስ መረጃዎችን አካተናል። ከአገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ እያደረስኩ ከእናንተ ጋር ቆይታ አደርጋለሁ። ዮሐንስ ባይሳ ነኝ። ከዚህ በማስከተል ወደ አጫጭር መረጃዎች እሻገራለሁ። 1446ኛው የኢድ አልአድሃ አረፋ በዓል በአርባ ምንጭ ከተማ ተከበረም። በዓሉ በአርባ ምንጭ ከተማ ተከብሮ ያለው የሃይማኖቱ አስተምሮ በሚያዘው መሰረትም ነው። በዓሉ በተከበረ ወቅትም የሃይማኖት አባቶች ተገኝተው መልእክትም አስተላልፈዋል። የአረፋ በዓል በመላው ኢትዮጵያ በሚገኙ የእስልምና ሃይማኖት ተከታዮች ዘንድም ሲከበር መዋሉን መረጃዎች ያመላክታሉ። የአርባ ምንጩ ለገብ ስታዲየም ግንባታ እስኪ ጠናቀቅ ድጋፋቸውን እንደሚቀጥሉ የፓራሜድ ኮሌጅ ተማሪዎች ተናገሩ። የኮሌጁ ተማሪዎችና የአስተዳደር ሰራተኞች የስታዲየሙን ግንባታ ሂደትን ጎብኝተዋል። ከተማሪዎቹ አንዳንዶች እንዳሉት የስታዲየሙ ግንባታ እስኪ ጠናቀቅ ድጋፋቸውን አጠናክረው ይቀጥላሉ። የኮሌጁ ዲናቶ ጥላውን ስንታየው ከተማሪዎች የተሰበሰበ 100 ሺህ ብር ለግንባታው ገቢ መደረጉን ገልጸዋል። የከተማ አስተዳደር ምክር ቤት አፈ ጉባኤ ወይዘሮ ጥሩነሽ ተስፋዬ ለስታዲየሙ የሁሉም አካላት ድጋፍ ተጠናክሮ መቀጥሉን ገልጸዋል። የኮሌጁ ተማሪዎች ድጋፍን በአብነት ጠቅሰዋል። ስታዲየማችን ተመርቆ ለማየት በቃ እንደዚህ ለመጎበኘት እየተሰራ እያለ እንደመጣ ነው። ሲመረቅ ደግሞ ለመምጣት ያብቃን። በጣም ደስ ይላል። አሻራችንን ለስቴዲየማችን ያው ያየው በጣም ደስ ብሎኛል። አሰራሩ በጣም ደስ ብሎኛል። በጣም ድጋፍም ያስፈልጋል። በጣም ቃል ከገባ ነው ውስጥ አራት መቶ ሺህ ብር ለስቴዲየሙ ግንባታ አስተዋጽኦ አድርገናል። ከዚያ ውስጥ የሚቀር አለ። ተማሪው የራሱን ድርሻ ወደ መቶ ሺህ ገደማ የሚያህል መዋጮ አዋጥቶ ገቢ አድርጓል። ቃል የገባናቸውን ጉዳዮች ለማስተካከል ጥረት እናደርጋለን። በአጭር ጊዜ ውስጥ ይሄ ስታዲየም የሚገነባው ከውጭ ተራድኦ ሳይሆን ሁሉም ማህበረሰብ እናት ወድ ውስጥ ያለው ብቻ ሲቀር፣ ሁሉም የራሱን አሻራ እንዲያሳርፍ ባለቤትነት እንዲሰማው እንደገናም ደግሞ ለሌሎችም እንዲያስተዋውቅም ከማድረግ አንጻር ትልቅ አስተዋጽኦ ያበረክታል በሚል ነው ዛሬ ይዘን የመጣ ነው። እኛ እንደጀመር ነው እኛው እንጨርሳለን በሚል ሰንስ ተማሪውም ሁሉ ግንዛቤ ኖሮት የራሱን አሻራ እንዲያሳርፍ ከማለትም አንጻር ነው። ክቡራትና ክቡራን ተመልካቾቻችን የምትመለከቱት ከጋማው ቴሌቪዥን ወደ እናንተ የሚደርሰው የሰዓቱ ዜና አርባ ሁለትን ነው። ዜናዎቻችን እንደ ቀጠሉ ነው። ከዚህ በማስከተል በዝርዝር ወደምንመለከታቸው ጉዳዮች ይሻገራለሁ። በደቡብ ኢትዮጵያ ክልል ሰላምን በማስቀጠል ለሕብረተሰቡ ጥያቄ ምላሽ መስጠት ተጠናክሮ እንደሚቀጥል የክልሉ ርዕሰ መስተዳደር አቶ ጥላሁን ከበደ ተናገሩ። የክልሉ ከፍተኛ አመራሮች ከኮሬ ዞን ነዋሪዎች ጋርም የዞኑ ሰላምና ልማትን ለማስቀጠል በኬሌ ከተማ ተወያይተዋል። ባልደረባችን ሲሳይ ማሙ በዚህ ላይ ተጨማሪ ይዟል። ርዕሰ መስተዳድሩ በወቅቱ እንዳሉት ሀገራዊ ለውጡን ለማደናቀፍ በተደረገ ሙከራ ተጎጂ ከሆኑ የክልሉ ህዝቦች አንዱ የኮሬ ማህበረሰብ ነው። የዞኑ ህዝብ ፈታኝ ሁኔታዎችን ወደ እድል የመቀየር ባህል ያለው ነው ብለዋል። ርዕሰ መስተዳድሩ የዞኑ ህዝብ ሳይታረሱ የቀሩ መሬቶችን በአሁኑ ወቅት መልሰው በስፋት ማልማታቸውን መመልከታቸውን ርዕሰ መስተዳድሩ በአብነት ገልጸዋል። ኮሬ ዞንን ጨምሮ በክልሉ ያለውን ሰላም ማስቀጠል የክልሉ መንግስት ዋነኛ ትኩረት እንደሚሆን ነው ርዕሰ መስተዳድሩ አቶ ጥላሁን ያመለከቱት። ትናንት አብሮ የነበረ ዛሬም ያለ ነገ የሚኖር ህዝብ ነው። በጋራ የሚኖር ህዝብን ሊያባላ ሊያጣላ የሚንቀሳቀሰውን መልክ ሊይዝ ይገባል ብለን በጋራ እየተሰራ ያለው ስራ ውጤት እያመጣ ነው ያለው። ይሄንን የቀጠናው የሰላም ቀጠና እንዲሆን ቀሪ ስራዎችን እንዳላችሁትን ተገናኝታችሁ ተናባችሁ ብትሰሩ ያላችሁትን የጀመርነው እየሰራ ያለውን ስራ ውጤታማ እንዲሆን በቋሚነት እየተገናኘን እየመራንን ያለ ነው እና እሱን አጠናክረን እንቀጥላለን። መልክ ይይዛል። ሰላሙ ብቻ አይደለም፣ ሌሎች የመንገድ ግንባታ ጋር ተያይዘው ጉዳዮችንም ሰላሙ ሲኖር ነው ሊፈታ የሚችለው። ያን ሁሉ በጋራ ማዕቀፍ ኢብን ተጀምሮ ያላለቁ የያዝናቸው አጀንዳዎች አሉ። በጋራ አጠናክረን የምንቀጥለው ነው። የኮሬ ዞን ዋና አስተዳዳሪ አቶ ታረቀኝ በቀለ በበኩላቸውም የክልሉ መንግስት ዞኑን ከአጎራባች አካባቢዎች ለማገናኘት የሚያደርገውን ጥረት ጠቅሰዋል። ግንባታቸው እየተካሄዱ የሚገኙ ስድስት ትላልቅ ድልድዮችን በአብነት በመጥቀስ የዞኑ አርሶ አደር በምግብ ሰብል ራሱን ከመቻል ባለፈም በስፋት በማምረት ለገበያ ማቅረብ መጀመሩን ጠቅሰዋል። ከተሞችን በማጠናከር የኮሪደር ልማትን ስራ ማስጀመሩን፣ እንዲሁም የዞኑ ህዝብና መንግስት ከድህነት ለመውጣት የሚያደርጉት ጥረት እንዲቀጥል የክልሉ መንግስት ድጋፍ ተጠናክሮ እንደሚቀጥል ነው አቶ ታረቀኝ ያላቸውን እምነት የገለጹት። መንገድ ቢሰራ እረፍት እንደሚያገኝ ህዝባችንን በተደጋጋሚ የሚያነሳው ጥያቄ ትክክል በመሆኑ እንደ ዞን ተቀብለንም በእኛ ደረጃ እቅድ ይዘን እየተንቀሳቀስን እንገኛለን። የክልላችን መንግስትም ይህንን ጥያቄ ለመመለስ ትልቅ በጀት መድቦ በቁር በቁጥር ስድስት የሚሆኑ ትላልቅ ድልድዮችን እያስገነባ ይገኛል። ለዚህም መንግስታችንን እጅግ አድርገን እናመሰግናለን። በውይይቱ ከተሳተፉት መካከል አንዳንዶቹ እንዳሉት የክልሉ መንግስት የህብረተሰቡን የአደረጃጀት ጥያቄ ለመመለስ ያደረገውን ጥረት አድንቀዋል የመዋቅር ጥያቄ ምላሽ ከመስጠቱም አልፎ ይህ ብልጽግና ፓርቲ መንግስት አምስት አበይት ነጥቦችን አሳክቷል በፖለቲካ በልማት በማህበራዊ በዲፕሎማሲ እና በሰላም እሴት ግንባታ ስለዚህ ይህ መንግስት ትልቅ ምስጋና ሊሰጠው ይገባል። ቀርዬ መንገድ፣ የጤናና የስልክ አገልግሎቶችን ጨምሮም ሌሎች የመሰረተ ልማት ጥያቄዎች ምላሽ እንደሚያገኙ እምነት እንዳላቸው ነው ተሳታፊዎቹ የሚናገሩት። እርስዎ ወደ ኃላፊነት ከመጡ በኋላ ጥያቄዎቻችንን በየፈርጁ እየመለሱልን ነው የሚል እምነት አለኝ። አሁንም ለቀሩን ጥያቄዎቻችን ያው እግዚአብሔር ነው ሁሉንም በአንድ ማዳረስ የሚችለው የሰው ስራ ስለሆነ ሁሉም በአንድ ባይዳረስም፣ የምንኖርበት የህይወታችን አንድ አካል የሆነው መስኖ ተሰብሮብናል እና እሱን መስኖም ዞኑን ደጋግሞ ሞክሮታል፣ ወረዳውን ሞክሯል። ከአቅም በላይ የሆነ ነገር ስለሆነ ይህንን ብረዱን የምል ነገር ነው ያለኝ። በጋሞ ዞን በዘንድሮ የምርት ዘመን ከ16 ሄክታር በሚበልጥ መሬት ላይ በኩታ ገጠም የለማ ድንች አጥጋቢ ምርት መያዙ ተገለጸም። በዞኑ ጭንቻ ወረዳ የድንች ተክል የመስክ መልከታም ተደርጓል። የሰላማዊ ተስፋይን ዘገባ ባልደረባችን መስፍን በአንጃው ያቀርበዋል። የጋሞ ዞን ግብርና መምሪያ ኃላፊ አቶ ማገሶ ማሾሌ በወቅቱ እንደገለጹት በዞኑ የዘንድሮ የበልግ ሰብል በሚበረታታ ደረጃ ላይ ይገኛል። በምርት ዘመኑ በዞኑ ሶስት አይነት እህሎች በኩታ ገጠም መልማቱን ጠቅሰው ከእነዚህም አንዱ ድቡልቡል ድንች መሆኑን ገልጸዋል። የጋሞ ዞን ግብርና መምሪያ በ2017 በጀት ዓመት በተለይ በበልግ ወቅት በኩታ ገጠም ከሚያለማቸው ሰብሎች አንዱ የድቡልቡል ድንች ሰብል ነው። በዚህ ሰብልም ልክ እንደ በቆሎ እና ቦሎቄ በደጋው የድቡልቡል ድንች ላይ ልዩ ትኩረት ተሰጥቶ ከፈጻሚ ማዘጋጃ መድረኮች ጀምሮ በልዩ ክትትል ተኪዷል። ምርት ዘመኑ ከ16000 ሄክታር በላይ ማሳ በድቡልቡል ድንች መሸፈኑን ያስረዱት አቶ ማገሶ 320 ሄክታር የድንች ተክል በኩታ ገጠም መልማቱን ገልጸዋል። በድቡልቡል ድንች በአጠቃላይ በዞናችን ደጋማው አካባቢ ላይ ከ15000 በላይ ሄክታር በዘር ለመሸፈን ግብ ተጥሏል። ከዚህም ከግብ በላይ 16250 ሄክታር መረት በዱብሉ ድንች ሊሸፈን ችሏል። ይሄ በአጠቃላይ በመደበኛና በኩታገጠም የለማውን በድምሩ ሲሆን በኩታገጠም የለማውን ድንች ስንመለከት 8450 ሄክታር በኩታገጠም ሊለማ ችሏል። ይህ ማለት አጠቃላይ ካለማ ነው ድንች ከ50 ፐርሰንት በላይ በክላስተር እንደለማ የሚያሳይ ነው ማለት ነው። አስፈላጊውን ክብካቤ በመደረጉ የተሻለ ምርት እንደሚጠበቅ አመላክተው በዞኑ 89 ቀበሌያት በክላስተር ከሚለማው የጨንቻ ዙሪያ ወረዳ ዶኮ ወይራ ቀበሌ የ9 አርሶ አደሮች ሰብል እንደማሳያ መሆኑንም ጠቅሰዋል። ድቡልቡል ድንች የሚያበቅሉ ቀበሌያት ላይ ቅድም እንዳልኩት በቂ መግባባት እና መተማመን ተፈጥሮ ወደ ስራ የተገባው በ89 ቀበሌያት ነው ማለት ነው። በዞናችን በጠቃላይ 89 ቀበሌያት ላይ በ ሁለት መቶ ሃምሳ አራት ክላስተሮች ላይ ነው ተግባር የተፈጸመው። አንዱ ክላስተር አሁን የምንገኝበት በጨንቻ ዙሪያ ወረዳ የዶኮ የወይዳ የድንች ክላስተር አሁን የምንገኝበት ነው። በዚህ ክላስተር እንግዲህ እንደምንመለከተው በጣም ከሌሎች ከአብዛኞቹ ቦታዎች ከፍ ያለ ቁጥር ያለው በስፋትም በተሳታፊ አርሶ አደር ደረጃም ብንመለከት ከፍ ያለ ቁጥር ያለው ነው እዚህ የምንመለከተው ቴክኖሎጂ በአግባቡ መጠቀም ከመቻላቸው የተነሳ ወቅትን ጠብቀው ከመዝራታቸው የተነሳ ምርታማነቱም በሄክታር የተጠበቀውን ያህል መድረስ የሚችል መሆኑን አሁን የምርት ቅድመ ትንበያው የሚያሳይ ነው። ጨንቻና አካባቢው በድንች ምርት የሚታወቅ መሆኑን የገለጹት የጨንቻ ዙሪያ ወረዳ ዋና አስተዳዳሪ አቶ ይስማ ከተማ ናቸው። በዘንድረው የምርት ዘመን በወረዳው ኩታ ገጠም የድንች ተክል ተስፋ ሰጪ እንዲሆን አስፈላጊው ክትትል መደረጉን ተናግረዋል። ያው ጨንቻ ወረዳ በብዛት የሚታወቀው የግብርና ስራ ወይ እሻ ስራ ይታወቃል። በበልግ ስራችን አንዱ ሰፊ ምርት የምናመርተው ድቡልቡል ድንች ነው። ከ2500 ሄክታር በላይ ነው። ትልቁ ልምድ ያለን ድንች ላይ ክላስተር ምርት ለማምረት ብለን ነው ያቀድነው። ካቀድነው እቅድ አሳክተናል ማለት እንችላለን። እቅዱ ላይ ሰፊ ሽፋን ይዞ ይህ ቀበሌ ነው። 120 ሄክታር እዚህ ጋር ያለው 65 ሄክታር ነው። 35 ሄክታር ሌላ ቦታ አለ። ከምርቱ ጀምሮ እስካሁን ድረስ ያለው በጣም እጅግ አበረታች ነው። ጥሩ ውጤት ዋጋ የተከፈለበት ነው እና እንደ ወረዳም ቢያንስ በሁሉም ክላስተር ያለው እንደዚህ ክትትል ያደረግን ነው። ምርቱም የተሻለ ይሰጣል የሚል እምነት አለ። የጨንቻ ዙሪያ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ዘፍኔ ዛዳ በበኩላቸው አርሶ አደሮችን ኩታ ገጠም እርሻ ምርትና ምርታማነትን ለማሳደግ የተደረገውን ጥረት ጠቅሰዋል። እንደ ወረዳ በዚህ በልግ ላይ አጠቃላይ አምስት ሺ ስምንት መቶ ሁለት ሄክታር ያህል የበልግ አዝመራ ያሰረንበት ሁኔታ አለ። ከዛ ውስጥ ሁለት ሺ አምስት መቶ ያህል የደቡብ ንጭ የለማንበት ሁኔታ አለ። በዛም ውስጥ ያው አጠቃላይ ከክላስተር ጋር ተያይዞ አንድ ሺ ሰባት ሄክታር ያህሉ ደቡብ ንጭ በክላስተር ነው የለማው። ከዛ ውስጥ አንዱ ክላስተር ዶኮራ ቀበሌ ላይ እዚህ የሚታዩት ነው። አጠቃላይ በዚህ ክላስተር ላይ ተሳታፊ ዘጠና አርሶደር ነው። በዚህም ያው ክላስተር ፎርም የሆነ ምንድ ነው በአንድ ቀን ሁሉም አርሶደር የተከለበት ሁኔታ አለ። ስለዚህ ከዚህ ጋር ተያዙ ያው እንደምታዩት ይሄ ድንች የራሱ ዝርያ አለው። አጠቃላይ ዝርያ ሁኔት ያው ጉደኔ ነው። በተለይ እዚህ አካባቢ ላይ ጉደኔ ዝርያ ነው የተተከለውና የተተከለውም በመስመር ነው ተከላ የተደገሙም በመስመር የተከለበት ሁኔታና አጠቃላይ ባለው ነገር ላይ ጥሩ ምርት እንደሚገኝ ከዚህ ይጠበቃል። የስድስተኛና ስምንተኛ ክፍል ተማሪዎች ክልላዊና ሀገራዊ ፈተና በስኬት እንዲከናወን የቅድመ ዝግጅት ስራ መጠናቀቁን የጋሞ ዞን ትምህርት መምሪያ አስታወቀም። ፈተናው ከሰኔ 3 2017 ዓ ም ጀምሮ እንደሚሰጥም ተገልጿል። ባልደረባችን ደግሰው በቀለ በዚህ ጉዳይ ተጨማሪ አለው። ከሁሉም የዞን ወረዳዎችና ከተማ አስተዳደሮች ከተጠሩ የትምህርት ባለሙያዎች የስራ ኃላፊዎችና የጸጥታ አካላት ጋር በሀገራዊና ክልላዊ ፈተናዎች አሰጣጥና ደህንነት ላይ የጋራ ግንዛቤ መያዝ የሚያስችል ምክክር ተደርጓል። የጋሞ ዞን ትምህርት መምሪያ ኃላፊ ዶክተር አዲሱ አዳሙ ፈተናው ተጀምሮ እስኪያልቅ ድረስ ደህንነቱ ተጠብቆ እንዲሰጥ ከፍተኛ ቅድመ ዝግጅት መደረጉን ገልጸዋል። እንደ ሀገር የገጠመንን የትምህርት ስብራት ለመጠገን በአጭር ጊዜ ውስጥ በርካታ ስራዎችን መስራት ይችለናል። አንደኛው የመምህራንን አቅም ማጎልበት ነው። ይህንን ለማድረግ የተወሰነ ለመምህራን ስልጠና ተሰጥቷቸዋል። ከዛ በመቀጠል ደግሞ የመምህራን ሙያ ማሻሻያ ምዘና ወስደዋል። ከዛ በተጨማሪ ደግሞ የመምህራን ትምህርታቸውን ሙሉ ይዘት እንዲሸፍኑ ክትትልና ድጋፍ ተደርገው ይዘቱ መሸፈኑን በባለሙያ አረጋግጠናል አረጋግጠናል። ከዛ ውጪ ፈተናው ደህንነቱ የተጠበቀ እንዲሆን ከፌዴራል ጀምሮ ተጭኖ እስኪመጣ ድረስ እስኪታሸግ ድረስ ከፍተኛ ጥንቃቄ ተደርጓል። ኃላፊው አያይዞም ፈተናው ከኩረጃ ነፃ በሆነ መንገድ እንዲሰጥ በዞንና በወረዳ ደረጃ አስፈጻሚ ግብረ ኃይል መቋቋሙን ገልጸው የሚመለከታቸው አካላትም የድርሻቸውን እንዲወጡ አሳስበዋል። በተጨማሪም ወላጆችና ተፈታኝ ተማሪዎች በፈተና ወቅት ከሚያጋጥማቸው ሐሰተኛ መረጃዎችና የኩረጃ አስተሳሰቦች ራሳቸውን እንዲጠብቁና ችለው እንዲፈተኑ መልእክት አስተላልፏል። ወደ ወረዳ ሲላኩም ከፍተኛ ጥበቃ ተደርጎለት 24 ሰዓት በፖሊስ ተጠብቆ ይሰራጫል። በጣም ሰኪርድ ነው። ከዛ በተጨማሪ ፈተናው ከኩረጃ ነፃ እንዲሆን ብዙ ስራዎች ሰርተዋል። በቂ የፈተና ጣቢያ ኃላፊ፣ በቂ ሱፐርቫይዘር፣ በቂ ፈታኝ ተዘጋጅቷል። ሁሉም ባለድርሻ እንዲሳተፍ የጸጥታ አካላትም ጭምር ሁሉም እንዲሳተፍ የቅንጅት ስራ ተሰርቷል። የጋሞ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ቃፌ ቀፍሬ የፈተናውን ደህንነት ከመጠበቅ አኳያ ተገቢው ቅድመ ዝግጅት መደረጉን በመግለጽ በተደረገው በኮማንድ ፖስት መሰረት በቅንጅት ከትምህርት መምሪያ ጋር እንደሚሰሩ አስገንዝበዋል። የስምንተኛና ስድስተኛ አገራዊና ክልላዊ ፈተናን አስመልክቶ እንደ ዞን ጸጥታ ኮማንድ ፖስትም በእኛ በኩል ያለው ዝግጅት በሀያው መዋቅር ማለት ይቻላል። ለቀጣይ ስራችን አቅም እንዲሆን በተለይ በተለይ ከጥበቃ ጋር ተያይዘው 24 ሰዓት መጠበቅ አለባቸው የሚል ሙሉ እምነት ይዘን ነው አሁን እኛም ዝግጅት አደረግ ነው። ዝግጅቱ 24 ሰዓት ጥበቃ ብቻ ሳይሆን ቢያንስ የፈተና ደህንነት የተቀመጠበት አግባቦች፣ አጠቃላይ የክላስተሩ ቦታዎች ሪፖርቶች ይደርሳሉ። እሱም በቀን አራት ጊዜ በሚደርሱ ሪፖርቶችን እየወሰድን በጸጥታ ኮማንድ ፖስት እንገበገባለን። በሌላ በኩል ደግሞ ትምህርት አመራሩ በራሱ በኩል በትምህርት አመራር ኮማንድ ፖስት ይመራል። ስለዚህ ችግሮች ምን አሉ የሚለው ነገር የሁለቱ ኮማንድ ፖስት ተቀናጅቶ ደግሞ ችግሮች ካሉ ችግሮችንም ወርዶ በመፍታት ሱፐርቫይዘር በማድረግ የፈተናው እስከሚያልቅ ድረስ ያው በልዩ ክትትል የሚሰራ ነው መሆኑና ዞኑ የፈተና ኮማንድ ፖስት አባል አቶ በርገነባሳ ባሳ በዞን ደረጃ የግንዛቤ ማጎልበቻ መድረኩ ያስፈለገበት ዓላማን አስረድተዋል። አያይዞም ተፈታኝ ተማሪዎች የተማሩትንና የተረዱትን በራስ መተማመን እንዲሰሩ፣ ያልተጨበጡ መረጃዎችን ሰምተው እንዳይረበሹ መልእክታቸውን አስተላልፈዋል። ኦሪንቴሽኑ አላማ አጠቃላይ የጸጥታ ኃይሉ የራሱን ድርሻ፣ ፈተና አስፈጻሚዎች የራሱን ድርሻ፣ ኮማንድ ፖስቱ የራሱን ድርሻ በተዋረ ደግሞ ተማሪው ምንድነው መደረግ አለ የሚያደርገው ምንድነው የተፈቀዱ ምንድነው የተከለከሉ የሚባሉ ነገሮች በሙሉ አጠቃላይ ባለድርሻ አካላት አውቀው እስከታች እስከ ተማሩ እንዲያወርዱ በማለም ይሄ የፈተና ማስፈጸሚያ እቅድ ነው፣ ለኮማንድ ፖስቶ ያቀረብ ነው። ስለዚህ ተማሪዎች በሚዲያ የውሸት መልስ በማሰራጨት ተማሪዎችን ከሚያታልሉ አካላት በመጠንቀቅ በራስ ብቻ ሰርቶ ለማለፍ እንዲጥሩ ነው መልእክት የሚያስተላልፈው። ዘገባዎች የባልደረባችን የገልገሉ አየለ ነው። ኢትዮጵያ ውስጥ ያለው እድገት ሳይሆን ተአምር ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በለውጡ የተገኘውን ውጤት በተገለጠ ዓይን ማየት እንዲሁም መጠበቅ ካልተቻለ መከራ ሊመጣ ይችላል ሲሉም ጠቅላይ ሚኒስትሩ ገልጸዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ባልደረባችን ንጋቷ ይሳቅ እንደሚከተለው ታቀርበዋለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ውስጥ ያለው እድገት ተአምራዊ ለውጥ ነው ስሉ ገለጹም። ጠቅላይ ሚኒስትሩ ከኢቲቪ ጋር ባደረጉት ልዩ ቆይታ ተአምራዊ ለውጡ ከለውጡ ጠንሳሾች ፍጥነትና ጥራት በላይ መሆኑን ተናግረዋል። ይህንን እድገት በተገለጠ አይን ማየትና መጠበቅ እንዲሁም መደገፍ ካልተቻለ አደገኛ መከራ ሊያጋጥም እንደሚችልም ነው ያነሱት። ኢትዮጵያ ያንን ተአምር ዘንድሮ ከደገመች መከራዋ ያበቃል ያሉት ጠቅላይ ሚኒስትሩ ሊደጋገሙ ይገባል ያሏቸውን ስኬቶች ጠቅሰዋል። ከ1984 ዓ ም ጀምሮ ባሉት 15 ዓመታት ኢትዮጵያ ከውጭ ንግድ ያገኘችው 75 ቢሊዮን ዶላር እንደነበር አስታውሰው አሁን ግን በአንድ ዓመት 8 ቢሊዮን ዶላር እየተገኘ ነው ብለዋል። ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ይህን እድገት በተገለጠ አይን ማየት ካልቻልን፣ መጠበቅ ካልቻልን፣ መደገፍ ካልቻልን አደገኛ ጣጣና መከራ ሊያመጣብን ይችላል። ጥቂት ኢንዲኬተርስ ብቻ ላንሳ። ብዙ ሰው የማያስተውለው ግን ሚራክል ተብሎ የሚወሰደውን አንዳንድ ኢንዲኬተር ላንሳ። በነገራችን ላይ በዚህ ዓመት አመቱን ስንጀምር የኢትዮጵያ የማንሳ አራት ዓመት ነው ብዬ ነበር። ዘንድሮ እኮ ከፍተኛ የማንሳ አራት ዓመት ነው። ዘንድሮን አራት አምስት አስር ዓመት ከደገመች ኢትዮጵያ አበቃ፣ መከራው አበቃ። ዘንድሮ መደጋገም ግን የጋራ ራዕይ፣ የጋራ ጥረት፣ የጋራ ስራ መሆን አለበት። ዘንድሮ ምንድን ነው የተለየው ነገር እንዲህ በኩራት በእምነት የምትናገርለት እንጠብቀው ናስፋው የምትለው የሚል ጥያቄ ማንኛውም ጤነኛ ሰው ያነሳ ይችላል። ዘንድሮን ለመረዳት ኤክስፖርትን ብቻ እንመልከት። ከ1984 83፣ አደለም 84 እስከ 98 ያለው 15 ዓመት 84 85 እያልሽ ቆጥረሽ 98 ስትጨምሪ 15 ዓመት ነው። ከ84 እስከ 98 ባለው 15 ዓመት ውስጥ ኢትዮጵያ ለውጭ ገበያ ኤክስፖርት አድርጋ ያገኘችው ሀብት 7.5 ቢሊየን ዶላር ነው። የአንድ ዓመት አይደለም፣ የ15 ዓመት 7.5 ቢሊየን ዶላር በ15 ዓመት ነው ያወጣችው። መቼ ከ84 98 ኢትዮጵያ ለውጭ ገበያ አቅርባ ያገኘችው የዶላር መጠን 7.5 ቢሊዮን ዶላር ነው። ዘንድሮ በአንድ ዓመት ስምንት ቢሊዮን በላይ ዶላር ገደማ ከኤክስፖርት ታገኛለች። ኢትዮጵያ ከቡና በ15 ዓመታት 3.5 ቢሊዮን ዶላር አግኝታ ዘንድሮ ግን በ1 ዓመት 2.5 ቢሊዮን ዶላር ማግኘቷን ተናግረዋል። አገሪቱ ዘንድሮ ከወርቅ የውጭ ንግድ ያስገባችው፣ 3.2 ቢሊዮን ዶላር ለ15 ዓመታት ከወርቅ ኤክስፖርት አድርጋ ያገኘችው በስድስት እጥፍ እንደሚበልጥም ነው የጠቆሙት። በተገለጠ ልቦና ማየት የሚፈልግ 15 ዓመት ሙሉ እንደዚህ አይነት ተአምር ሰርተንበት ቢሆን ኖሮ ዛሬ የት እንሆን ነበር ብሎ ይጠይቃል ያሉት ጠቅላይ ሚኒስትር አብይ የተገኘውን ስኬት ለቀጣዮቹ አምስት አምስትና አስር ዓመታት ከደገም ነው ትልቅ ለውጥ ያመጣል፣ ብለዋል። ልክ እንደ ዘንድሮ አራትና አምስት ዓመታትን ከደገመች የኢትዮጵያ መከራ ያበቃል። ዘንድሮን መደጋገም ግን የጋራ ራእይ፣ የጋራ ጥረት፣ የጋራ ስራ መሆን አለበት ስሉም አሳስበዋል። በአንድ ዓመት 8 ቢሊዮን በላይ ዶላር የምታገኝ ሀገር 15 ዓመት ሙሉ ምን ትሰራ ነበር ብሎ መጠየቅ ያስፈልጋል። አእምሮ ያስፈልጋል። እዚህ ማስተዋል ያስፈልጋል። በተገለጠ ልቦና ማየት ያስፈልጋል። ያ 15 ዓመት እንደዚህ አይነት ተአምር ሰርተንበት ቢሆን ኖሮ ዛሬ የት እንሆን ነበር ብሎ በቁጭት መንፈስ ተምሮ መለወጥን ይጠይቃል። 15 ዓመት 7.5 ቢሊዮን ዶላር ኤክስፖርት ያደረገች ሀገር በአንድ ዓመት 8 ቢሊዮን በላይ ዶላር ገደማ ኤክስፖርት አድርጋለች። ከምንድን ነው ያገኘችው? ይሄን መስክ የሚለውን ደግሞ እንመልከት። የሚተሳሰር ጉዳይ ስላለሁ? ለምሳሌ ቡና ቡና ከ84 እስከ 98 በ15 1 ዓመት ጊዜ ውስጥ 3.5 ቢሊዮን ዶላር ነው የሸጠችው ቡና ኢትዮጵያ ዘንድሮ በአንድ ዓመት ሁለት ነጥብ አምስት ቢሊየን ዶላር ሸጣለች። ምን ማለት ነው ሁለት ዓመት ውስጥ አምስት ቢሊየን ብትሸጥ በ15 ዓመት ውስጥ ከሸጠችው በብዙ የበለጠ ማለት ነው ኬት መጣ ይሄ ግሪን ሌጋሲ ነው ተክለን ነው ደክመን ነው ያመጣ ነው ኢማጂን በአንድ ዓመት ሁለት ነጥብ አምስት ቢሊየን እና በ15 ዓመት ሦስት ነጥብ አምስት ቢሊየን ዶላር ዲፍረንስ አለው ከዚህ ወዲያ ማንሰራራት ኬት ይመጣል። ይሄም መደጋገሙ ነው የሚያስፈልገው እንጂ ወርቅን እንመልከት። ወርቅ አስደማሚ ነው ባይዘው ወይ አንዱ እቺ ምድር ስብ አላት፣ እቺ ምድር ሀብት አላት፣ እቺ ምድር የተከማቸ የተደበቀ ሀብት አላት። ጥያቄ የለው ያንን መንዝረን መጠቀም የሁላችንም ቅጀት የሁላችንም ሕልም ጸሎት ነው ከ84 እስከ 98 ባለው 15 ዓመት ጊዜ ውስጥ ኢትዮጵያ በ15 አመት ወርቅ ኤክስፖርት አድርጋ ያገኘችው 508 ሚሊዮን ዶላር ነው። 508 ሚሊዮን ዶላር በ15 ዓመት። ዘንድሮስ በአንድ አመት 3 ነጥብ 2 ቢሊዮን ዶላር አግኝታለች። ስንት እጥፍ? 6 እጥፍ በአንድ አመት ያመጣ ነው የወርቅ ዋጋ 15 ዓመት ካመጣ ነው። ስድስት እጥፍ አደገ ማለት ማንሰራራት ካልተባለ ምን ማንሰራራት ይባላል ታዲያ? 15ት ዓመት የባከነውን ጊዜ አስቡት። ይሄንን ውጤት አምስት ዓመት ከደገምን፣ 10 ዓመት ከደገምን ምን እንደሚያመጣ መገመት ለማንም አይከብድም። ክብራትና ክቡራን ተመልካቾቻችን የምትመለከቱት ከጋሞ ቴሌቪዥን ወደ እናንተ የሚደርሰው የሰዓቱ ዜና 42 ነው። ከዚህ በማስከተል ከውጭ ወደ ምንመለከታቸው ጉዳዮች ይሻገራል። ትራምፕና ዢ የሀገራቸውን ንግድ ውጥረት ተነጋግረው ለመፍታት ተስማሙ። የአምላክ ተረፈ። የዩናይትድ ስቴቱ ፕሬዚዳንት ዶናልድ ትራምፕ እና የቻይናው መሪ ጂጂፒንግ በመካከላቸው ለሳምንታት የዘለቀውን የንግድ ውጥረት ለማርገብ የሚረዳ ዘለግ ያለ የስልክ ውይይት ያደረጉ ሲሆን ወሳኝ በሆኑ ጉዳዮችና ማዕድናትን በተመለከተ በቀጣይ ለመወያየት ከስምምነት ደርሰዋል። ከአንድ ሰዓት በላይ በፈጀው የስልክ ውይይት ዢ ትራምፕን የዓለም ኢኮኖሚን ከሚያናጉ የንግድ እርምጃዎች እንዲታቀቡና በታይዋን ጉዳይ ስጋት ከመሆን ራሳቸውን እንዲያገሉ ጠይቀዋል ሲል የቻይና መንግስት መግለጫ አስታውቋል። ነገር ግን ትራምፕ በማህበራዊ ሚዲያ እንዳጋሩት ንግግራቸው በዋናነት በንግድ ጉዳዮች ላይ ያተኮሩ በጣም አወንታዊ መደምደሚያ ላይም የተደረሰባቸው ናቸው። ሌሎች አጀንዳዎች ካላቸው ውስብስብነት የተነሳ የምድር ውስጥ ማዕድናትን ጨምሮ የጥያቄና ውይይቱ አካል እንዳልሆኑ ተናግረዋል። አክለውም ከቻይና ጋር በንግድ ጉዳይ ላይ በጣም ጥሩ የሚባል ስምምነት አድርገናል ሲሉ ለጋዜጠኞች ተናግረዋል። ሁለቱ መሪዎች አንዳቸው የአንዳቸውን አገር መጎብኘት እንዲችሉም የጉብኝት ግብዣም ተለዋውጠዋል። ትራምፕ በጥር ወር ወደ ዋይት ሀውስ ከተመለሱ ጀምሮ በርካታ የንግድ አጋሮቻቸውን በተደጋጋሚ በከፍተኛ የታሪፍ ጭመራና በሌሎች ሲያስፈራሩ እንደነበረ ይታወሳል። ይህ አንዴ ቆጣ፣ አንዴ ፈገግ፣ አንዴ ሻከር ተመልሶ ደግሞ ቀረብ የሚል የትራምፕ ባህሪ በርካታ መሪዎችንና የንግድ ሸሪኮችን ግራ ያጋባ ሆኗል። ክቡራትና ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ ሲደርሱ የነበሩ የሰዓቱ ዜና 42 ከማገባደዳችን አስቀድመን አርዕስተ ዜናዎቹን በድጋሚና አስታውሳቸው። በደቡብ ኢትዮጵያ ክልል ሰላምን በማስቀጠል ለህብረተሰቡ ጥያቄ ምላሽ መስጠት ተጠናክረው እንደሚቀጥል ተገለጸ። 1446ኛው የኢድ አልአድሃረፋ በዓል በአርባ ምንጭ ከተማ ተከበረም። ኢትዮጵያ ውስጥ ያለው እድገት ሳይሆን ተአምር ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ ከውጭ ትራምፕና እና ዢ የሀገራቸውን የንግድ ውጥረት ተነጋግረው ለመፍታት ተስማሙ፤ የሚሉቱ የሰዓቱ አበይት ጉዳዮች ነበሩ። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ እያደረስኩ ከእናንተ ጋር ቆይታ ያደረግኩት ዮሐንስ ባይሳ ነበርኩ። በቀጣይ ከሀገር ውስጥና ከባህር ማዶ የመረጣቸውን ስፖርታዊ መረጃዎችን ባልደረባችን ፍሬው አበባ ያደርሳቸዋል። ከእኔ ጋር በዚያ በቀን ሰናይ ጊዜ